ሰላም ጤና ይስጥልን የተከበሯችሁ የአርሰናል ድምፅ ቤተሰቦች እንደምናላችሁልን ልክ እንደተለመደ ሁሉ አርሰናል ብቻ የሚመለከቱ መረጃዎችን ልናረሳችሁ ወደ እናንተ መተናል አጠራጥር እያደረግን ለተወሰኑ ደቂቃ ከእናንተ ጋር ለመቆየት ነው በቻናላችን የመጣ ነው ታዲያ በዚህ መረጃ ላይ የምናረሳችሁ ሀሳቦች ጉምቱ አሰልጣኝ ጣሊያናዊ የቀድሞ የሪያል ማድሪድ አሰልጣኝ እንዲሁም ደግሞ አሁን ላይ በብራዚል እያሰለጠኑ የሚገኙት ካርሎ አንቾሎቲ ስለ አርሰናል የዋንጫ ጉዞ ሀሳባቸውን አካፍለዋል የምንዳስሰው ጉዳይ ነው የሚሆነው ሪካርዶ ካላፊዮሪ ከቀዳሚ ለቱ ምሽት ያቸው ውጤት በኋላ ስለ ጨዋታው ሀሳቡን ተናግሯል ምን አለ የሚለውን ጉዳይም እንዳስሳለን ከዛ በተጨማሪም ደግሞ ስለ ሊያንድሮ ትሮሳርድ አዲስ የኮንትራት ጉዳይም የተሰሙ መረጃዎች አሉ አጠር እያደረግን እንዳስሳቸዋለን በመጨረሻም የምናረሳችሁ ሀሳብ ደግሞ ስለ አርሰናል የተጫዋቾች ጉዳት ሁኔታ እናወራባቸዋለን። አብራችን ቆዩ። በመግቢያችን ቀደም ብለን እንደነገርናችሁ መጀመሪያ ላይ የምናገኘው መረጃ የካርሎ አንቸሎቲን ጉዳይ ይሆናል። እኚህ ግዙፍ አሰልጣኝ ሪያል ማድሪድን ለብዙ ዓመታት በማሰልጠን የሚታወቁት ጉምቱ አሰልጣኝ ጣሊያናዊው ካርሎ አንቸሎቲ አሁን ላይ የብራዚልን ብሔራዊ ቡድን እያሰለጠኑ ይገኛሉ። ታሪያ ሳቸው እንደተናገሩትም ከሆነ ስለ አርሰናል የዋንጫ ጉዞ ጉዳይ ሲናገሩ እጅግ በጣም አስገራሚ የስኳድ ጥልቀት ነው የያዙት። በዚህ ስኳድ አቻ መውጣት አይደለም፣ ጎል ማስተናገድ በራሱ ያስቆጫል። ግን አሁንም ዋንጫዎችን የነሱ ናቸው፣ ከዋንጫ የሚያስቀራቸው ነገር አይታየኝም ሲሉም ነው ሀሳባቸውን ያጋሩት። በተለይም ደግሞ ይህንን ሀሳባቸውን የተናገሩት አርሰናል ከአንድ ቀን በፊት ቀዳሚት ለሊት ምሽት ሁለት ሰዓት ከሰላሳ በኋላ በስታዲየም ኦፍ ላይት ከሰንደርላንድ ጋር ያደረጉትን ጨዋታ አቻ ከተለያዩ በኋላ ነው ይህንን ሀሳባቸውን የተናገሩት። የአሞኔ ግን ምንም እንኳን አቻ ቢለያዩ ቀጣይ ያላቸውን ጨዋታዎች በማሸነፍ የዋንጫው አሸናፊ እንደሚሆኑ ነው የሚሰማኝ። ከዋንጫ የሚያስቀራቸው የእንግሊዝ ፕሪምየር ሊግ ክለብ ያለ አይመስለኝም በዚህ ሰዓት ሲሉም ነው የተናገሩት። የሪካርዶ ካላፊዮሪን ጉዳይ እናንሳ። ሪካርዶ ካላፊዮሪ ከቅዳሜ ዕለቱ ያች ውጤት በኋላ ስለ ጨዋታው ይህንን ተናግሯል። ሁላችሁም እንደተመለከታችሁት በእውነት እኛ ሁላችንም በውጤቱ በጣም ተበሳጭተናል። ወደዚህ የመጣ ነው ወደ ስታዲየም ኦፍ ላይት ማለት ነው፣ ሶስት ነጥብ ይዘን ለመመለስ ነበር በመጀመሪያው አጋማሽ የነበረንን ክፍተት በተለይም ከረፍት መልስ ክፍተታችንን አርመን ውጤቱን ለመቀልበስ ጨዋታውን ተቆጣጥረንና ተጭነን ተጫውተን ከመመራት ወደ መምራት ተመልሰን ነበር። አንድ ለዜሮ የተመራን ወደ መልበሻ ቤት ስናመራ እኔ በሁለተኛው አጋማሽ ውጤቱን እንደምንቀለብስና ጨዋታውን ተቆጣጥረን መጫወት እንደምንችል እርግጠኛ ነበርኩኝ። በሁለተኛው አጋማሽ ሜዳ ላይ የሰጠነው ግብረ መልስ አስደሳች ነበር። እውነት ለመናገር ጨዋታውን ተቆጣጥረን እና ተጭነን እንደ መጫወታችን ይህን ጨዋታ ማሸነፍ ይገባን ነበር። በመጨረሻው ደቂቃ አንድ ክስተት በሰራ ነው የአንድ ላንድ ግንኙነት መሸነፍ ምክንያት ከዚህ ጨዋታ ሁለት ነጥብ አተናል። በዚህ ደግሞ በጣም ተበሳጭተናል። ለአርሰናል ስትጫወት አቻ ውጤት በፍጹም ተቀባይነት ያለው ውጤት አይደለም። ከጨዋታው መጠናቀቅ በኋላ መላው የቡድናችን አባላት በውጤቱ ከሚገባው በላይ ተበሳጭተናል። ነገር ግን ምንም ማድረግ አይቻልም። ይህ እግር ኳስ ነው። በእግር ኳስ አንድ ስህተት ምን ያክል ዋጋ እንደምታስከፍል ተመልክተናል። ከኢንተርናሽናል ብሬክ መልስ በኋላ ወደ አሸናፊነታችን እንደምንመለስ ሙሉ እምነት አለኝ ያለ ሪካርዶ ካላፊዮሪ። ከዚህ በተጨማሪም ደግሞ ካላፊዮሪ በእረፍት ሰዓት ሚካኤል አርቴታ ምን እንደነገራቸውም ሲያብራራ በዚህ ጨዋታ እያንዳንዱን የአንድ ለአንድ ግንኙነት ማሸነፍ እንዳለብንና ይህንን በሁለተኛው አጋማሽ ማድረግ ከቻልን ማሸነፍ እንደምንችልና የአንድ ለአንድ ግንኙነትን በማሸነፍ ለእነሱ ድል ባለመስጠት የራሳችንን ጨዋታ መጫወት መጀመር እንዳለብን ነገረን። ከዚያም ይህንን አድርገን ጨዋታችንን መጫወት በመጀመራችን ውጤቱን መቀልበስ ችለን ነበር። በሁለተኛው አጋማሽ የተጫወትንበት መንገድ እንደተመለከታችሁት ከእነሱ የተሻለን ነበር። እናም እኔ እንደማስበው ይህን ጨዋታ ነጥብ መጣል አይገባንም ነበር፣ ማሸነፍ ይገባን ነበር። በአንድ ስህተት በመጨረሻ ጎል አስቆጥረው አቻወተናል። ነገር ግን ይህ የሚያጋጥም ነው። ከስህተታችን በመማር ለቀጣዩ መዘጋጀት አለብን ያለ ካላፊዮሪ ሊጉን መምራት ስለመቻላቸውን ጉዳይ ሲናገር እኛ በሊጉ አናት ላይ ነን። ስለዚህ ቢያንስ በዚህ መደሰት አለብን። አሁንም ሊጉን እየመራን መቀጠል እንደምንችልና በቀጣዮቹ ጨዋታዎች ሊጉን ከዚህ ይበልጥ የነጥብ ልዩነቱን ማስፋት እንደምንችል ማሰብ ይጠበቅብናል። ቀጣዩን ጨዋታ ማሰብ አለብን። በዚህ ሊግ ሁሉም ጨዋታዎች ከባድ ናቸው። ስላለፈው ጨዋታ ሳይሆን በቀጣዩ ጨዋታ እንዴት ማሸነፍ እንዳለብን ትኩረት ማድረግና በቀጣይ ጨዋታዎች ከፊታችን ከባድ ጨዋታዎች አሉ። ስለዚህ አሁን ዋናውና ሙሉ ትኩረታችን ስለ ቀጣዩ ጨዋታዎቻችን መሆን አለበት። በዚህ ሲዝን ቡድናችን እስካሁን ባደረገው ጉዞ በቡርኔ ትልቅ ኩራት አለኝ ይህ ቡድን ረጅም ርቀት መጓዝ ይችላል ሲል ምነው ሀሳቡን የቋጨው ሪካርዶ ካላፊዮሪ ከሰንደርላንድ ያቻ ጨዋታ በኋላ። ከሪካርዶ ካላፊዮሪ ሀሳብ ወጣ ስንል ደግሞ የሌያንድሮ ትሮሳርድን ጉዳይ እናንሳ። አርሰናል ለሌያንድሮ ትሮሳርድ አዲስ ኮንትራት ለማቅረብ እየተዘጋጁ እንደሆነ ከቶክ ስፖርት የተገኘው መረጃ ያመላክታል። ትሮሳርድ በዚህ ዓመት ለአርሰናል በ14 ጨዋታዎች ስምንት የጎል አስተዋጽኦችን ማስመዝገብ እንደቻለ የሚታወቅ ሲሆን አርሰናሎች ለዚህ ብቃቱ እንደ ሽልማት ደሞዝ ለመጨመርና፣ በሌላ በኩል ክረምት ለመሸጥ ካሰቡ ዋጋው እንዲጨምርላቸው በማሰብ አዲስ ኮንትራት ሊያስፈርሙት መሆኑ እየተሰማ ነው የሚገኘው። ሊያንዶ ትሮሳርድ አርሰናልን ከተቀላቀለበት ከጥር 2022 ጀምሮ በፕሪሚየር ሊጉ ብዙ ጎሎች ላይ በመሳተፍ 13 ኛ ደረጃ ላይ ይገኛል 58 ጎሎች ላይ ተሳትፏል ፔናልቲን ሳይጨምር በርካታ ግቦችን በማስቆጠር በተመሳሳይ 13 ተኛ ደረጃ ላይ ይገኛል 34 ጎል በማስመዝገብ ማለት ነው በአሲስትም ደግሞ 24 አሲስቶችን በማድረግ 11ኛ ደረጃ ላይ ነው በአርሰናል ቤት የሚገኘው ስለሆነም ከሰሞኑ ሊያንድሮ ትሮሳርድ በተለይም ደግሞ ዘሰንዞት እንደወጣው መረጃ ከሆነ አርሰናል አዲስ ኮንትራት እንዲያቀርብለትና እንዲጠይቁት ይፈልግ ነበር፣ ተጫዋቹ ይህንንም በመገንዘብ ቶክስፖርት ይዞት የወጣው መረጃ ደግሞ እንደሚነግረን ከሆነ አርሰናል የልጁን ፍላጎት ለማሟላት እንዲሁም ደግሞ ቀጣይ መሸጥ ከፈለጉም ተጨማሪ ዋጋ እንዲያወጣላቸው በማሰብ ሌላ አዲስ ኮንትራት ሊያቀርቡለት መሆኑ እየተሰማን የሚገኘው የትሮሳርድ ጉዳይ ማለት ነው። ሌላኛው መረጃችን ደግሞ የቀድሞ የአርሰናል ሌጀንድና የአይበገሬው ቡድን ግብ ጠባቂ የንስ ሌማን የተወለደበት ቀን ነው ዛሬ። ሌማን እንደምናስታውሰው ሁለት መቶ ጨዋታዎችን አደረገ፣ ሰማንያ ክሊንሺት አስመዘገበ፣ የፕሪሚየር ሊግ ዋንጫን አሳካ፣ አንድ የፌካፕ ዋንጫ እንዲሁም ደግሞ የፕሪሚየር ሊጉን የወርቅ ጓንት በማሸነፍ ቀዳሚው በረኛ ነው በአርሰናል ቤት። በግሉ ከያዛቸው ሪከርዶች መካከልም በሻምፒዮንስ ሊግ ታሪክ ለተከታታይ ለስምንት ጨዋታዎች 853 ደቂቃዎች ማለት ነው ጎል ሳያስተናግድ መቆየት የተቻለ ብቸኛው ግብ ጠባቂም ያደርገዋል። ታዲያ ይህ የቀድሞ የአርሰናል ሌጀንድ ዛሬ የልደት ቀኑ መሆኑ ነው የተሰማው። ሌላኛው ሀሳባችን ስለ አርሰናል የጉዳት ሁኔታ ይሆናል። እንግዲህ አርሰናል አሁን ላይ በጉዳት እየታመሰ የሚገኝ ክለብ ነው። አሁን ብቻ አይደለም ባለፉት ጥቂት ወራትም ያለፈውን የውድድር ዘመን ጀምሮ አርሰናል በጉዳት ግንባር ቀደሙ ክለብ ነው ቢባል ማገነን አይሆንም። ታዲያ ቀጣይ አሁን በጉዳት ላይ የሚገኙ ኮከቦች ለአርሰናል በተለይ ደግሞ ከኢንተርናሽናል ብሬክ በኋላ በሰሜን ለንደን ደርቢ ይመለሳሉ ተብሎ የሚጠበቀው እንደነ ጋብሪኤል ማርትኔሊ፣ ጋብሪኤል ጀሱስ፣ ኖኒ ማዱኬ እንዲሁም ደግሞ ድንቁ የፊት መስመር ተሰላፊ ቪክተር ኮዶች ከኢንተርናሽናል ብሬክ በኋላ በቶተናሙ ጨዋታ እንደሚመለሱ ይጠበቃል። እንደምናስታውሰው ጋብርኤል ኢየሱስ ለአስር ወራት ከሜዳ የራቀ ኮከብ ነው። በአርሰናል ቤት ካይ ሃቨርትዝ በዚህ ሲዝን 16 ጨዋታዎች ያመለጡት ተጫዋች መሆኑ ይታወቃል። ኖኒ ማዱኬ ከቼልሲ ወደ አርሰናል ከመጣ በኋላ 12 ጨዋታዎችን ማድረግ አልቻለም። ማርቲን ኦዴጋርድ 8 ጨዋታዎች አመልጠውታል። ጋብሪኤል ማርቲኔሊ ደግሞ ሦስት ጨዋታዎች አመልጠውታል። በቅርብ ጊዜ መጎዳቱን ተከትለው ዊላም ሳሊባ ሁለት ጨዋታዎች አመልጠውታል። ቪክተር ኮሪጅ እስካሁን ባለው ሁኔታ ሁለት ጨዋታዎች ላይ ተሰልፎ መጫወት አልቻለም። አንድ በፕሪሚየር ሊጉ፣ አንድ በሻምፒዮንስ ሊጉ እንዲሁም ደግሞ የበርኒሌውን ሁለተኛ 45 አጋማሹን ወደ ሜዳ ሳይመለስ እንደቀረ እናስታውሳለን። ታዲያ አርሰናል ይህ ሁሉ ጉዳት አጋጥሞት የሚኬል አርቴታው ቡድን አሁንም በሊጉ አናት ላይ ነው የሚገኘው እንዲሁም ደግሞ በዚህ የውድድር ዓመት በአራቱም የሻምፒዮንስ ሊግ ጨዋታዎች ላይ ድል የቀናው ክለብ ነው። ታዲያ የክለብ ምንም እንኳን ይህን ጉዞ ይህንን የሚያስገርም ጉዞ ያደርግ እንጂ ተጫዋቾች ተጎድተውበት ባለበት ጊዜም ቀጣይ እነዚህ ተጫዋቾች ሲመለሱለት በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ ሻምፒዮንስ ሊግ ውድድር ላይ የተሻለ ፉክክር ያደርጋል ተብሎ ነው የሚጠበቀው። ያም ሆነ ግን አሁን የጠራናቸው ኮክቦች ከኢንተርናሽናል ብሬክ በኋላ ለአርሰናል ተመልሰው ጉልጋሎት ይሰጣሉ ተብሎ ነው የሚጠበቀው ማለት ነው። የተከበራቸው የአርሰናል ድምጽ ቤተሰቦች ዘነላችሁ የመጣ ነው መረጃዎች እነዚህ ነበር የሚመስለው አብራችሁ ስለቆያችሁ እጅግ አብስተና አመሰግናለን። በእያላችሁበት ሰላም።